ሱፐርማርኬት ውስጥ ገባህና፣ ጮክ ብለህ አይ ላቭ ባናናስ አልክ። ለባናና ላቭ ይባላል አይባልም? እናንተ ዘውየሉጋ ሰዎች ርትላፍ አለበት በላው አለም። ኤኒዌይስ አይ ላቭ ባናናስ አለ ጮክ ብለህ አልክ፣ አደለ? ሱፐርማርኬት ውስጥ ያሉት ሰዎች ለስንት ይከፈላሉ? ለብዙ ይከፈላሉ። አንዱ ምን አገባኝ ይላል። እኔ አንተ ወደድክ አልወደድክ እኔ ጉዳይ ነው ይላል። አንዱ ሀምዜኔን በጣም ነው መወደው ይላል፣ አይደለ? ሶስተኛው ባናና የሚወዱ ሰዎች ግን ምንኑ አሁን ባናና የሚወደደው ብሎ ሀሳብ ይሰጠሃል። አንዱ ማንጎም ሊወድ ይችላል ብሎ ተከትሎ ይሄዳል። እስ ደሞ ደሞ ብልቀጣይ ምን ሊል ነው ብሎ ደሞ የሚከተል ይሆናል። ጀስት ፎሎወርስ ማለት ነው። ባናና የሚላል አንዱ ግን ከነዚህ ውስጥ ምን ይላል? እኔ ጋር ቆንጆ ሙዝ አለ የሚል ሰው እየደሟል። ሀምዛ ሙዝ ወዳለው ሲል የሆነ ሰውዬ ከሰሙት ውስጥ ሙዝ የሚሸጥ ሰውዬ ሻጫለ። ገብቶሃል? ሙዝ ሻጫለ። ለምሳሌ አሁን አንተ እንበልና

ይሄ ባይዘ የስለላ የክስለላ ካፒታሊዝም ማለት ይሄ ነው። ሰርቪሊያንስ ካፒታሊዝም ማለት በድብቅ ካሜራ ይከታተሉሃል። የምትወደውን የምጠላውን ነገር ያቃሉ። በዛ ስለላ ውስጥ ያንተን ቶውትስ ያንተን ፊሊንግስ ያንተን የምትወዳቸውን ነገሮች በሙሉ ለሰርድ ፐርሰን ለሚሸጠው አካል ፎርዋርድ ይደረጋሉ። ይሸጣሉ ማለት ነው። መረጃዎች ይሸጣሉ ማለት ነው። ሶ አንተ እዚህ ጋ የሆነ ቁርአን ነገር ላይክ ስታረቅ እነሱ ጋር የቁርአን ማስታወቂያ እንዲገባለት ይፈልግ ሳሟን ካለ ያንተ የቁርአን መውደድ ኢንፎርሜሽን እቺ በሰርቪሊያንስ የተገኘችው ኢንፎርሜሽን እዛ ትሸጣለች ማለት ነው።